እንኳን ወደዚህ ቻናል በደህና መጡ። ቢያንስ በሃምሳ ዋና ቋንቋዎች ኢየሱስ ክርስቶስን እናከብራለን። በዚህ ቻናል ላይ ከዚህ ምድራዊ ሕልውና ውጪ እንድታስቡ እና የእግዚአብሔርን መንፈሳዊና ዘላለማዊ ነገሮች እንድታሰላስል ምኞቴ ነው። እግዚአብሔርን የበለጠ ለማወቅና ለመፈለግ የእግዚአብሔር መንፈስ በእናንተ ውስጥ የጀመረውን ይህን ጉዞ እንድትቀጥሉ ተስፋ አደርጋለሁ። በሰዎች የተሰጡ አስተያየቶችን ከማመን ይልቅ የእግዚአብሔርን ቃል ለራስህ ብታነብ እመርጣለሁ። ኢየሱስ ክርስቶስን እንደ አምላክና አዳኝ እንድትቀበሉ የእግዚአብሔር መንፈስ ቅዱስ የአእምሮአችሁን የነፍስና የመንፈስን ጆሮ እና አይን እንደሚከፍት ተስፋ አደርጋለሁ። ኢየሱስ ክርስቶስ ማን እንደሆነ የሚገልጽላችሁ የእግዚአብሔር መንፈስ ካልሆነ የእግዚአብሔር መንፈስ ቅዱስ ብቻ የሚያደርገውን ማንን ሊገልጥላችሁ አይችልም። የእግዚአብሔር መንፈስ ቅዱስ ይህንንም በውድ የተጻፈው የእግዚአብሔር ቃል ይገልጥልሃል። ደግሞም ኢየሱስ ክርስቶስን አምላክና አዳኝ አድርጎ ከተቀበላችሁ በኋላ እንድትጠመቁና የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር እንድትሆኑ ተስፋችን ነው። የእግዚአብሔር ቃል ስለ አምላክ ለምናቀርባቸው በርካታ ጥያቄዎች እና በመጽሐፍ ቅዱስ ውስጥ ስላሉት ውስብስብ ርዕሰ ጉዳዮች በግልጽ መልስ ይሰጣል። እግዚአብሔር እጅግ በጣም የተወሳሰበ ነው፣ ምክንያቱም እርሱ ማለቂያ የለውም። በእነዚህ ቪዲዮዎች ውስጥ ስለ እግዚአብሔር ውስብስብነት በጥቂቱ እንድትማሩ ተስፋ አድርጋለሁ። ይህ የራእይ መጽሐፍን በሚመለከት ለምን እና መቼ ዝም ማለት እንዳለብን ከሚገልጹት በርካታ ቪዲዮዎች ውስጥ አንዱ ይሆናል። የራእይ መጽሐፍ በውስጡ ካሉት ውስብስብ ነገሮች ጋር በተያያዘ ሊተረጎም እንደማይገባ ታውቃለህ? የራእይ መጽሐፍን ውስብስብነት ለመተርጎም የሚሞክር ሁሉ ሐሰተኛ ነቢይ መሆኑን ታውቃለህ? በዚህ ተከታታይ ውስጥ፣ ይህንን እና ሌሎችንም ለማብራራት በራእይ መጽሐፍ ውስጥ ከተጻፉት ብዙ ምክንያቶችን ትማራለህ። ስለዚህ ወደዚህ ርዕስ ስንገባ ይከታተሉ እና ለብዙዎች ማስጠንቀቂያ እና የእግዚአብሔር ቃል የተጻፈውን መመሪያ ለሚከተሉ ሰዎች በረከት እንደሚሆን ተስፋ እናደርጋለን። እንኳን ደህና መጣ። የራእይ መጽሐፍ እጅግ የተወሳሰበ ነው። እንዲህ ላለው ረጅም ጊዜ ብዙዎች የሁሉንም አጠቃላይ ውስብስብነት መተርጎም አልቻሉም። ምንም እንኳን አንድ ግለሰብ ስለ አንድ ነጠላ ርዕስ ትክክል መሆን ቢችል እንኳን ያ ግለሰብ በራእይ በራእይ መጽሐፍ ውስጥ ስላለው ውስብስብነት አጠቃላይ ሁኔታ ትክክል አይሆንም። ስለዚህ ተከታታይ ላካፍላችሁ የምፈልገው በብዙ ቪዲዮዎች ላይ አደርጋለሁ። የራእይን መጽሐፍ ውስብስብነት ለማስረዳት የሚሞክርን ሰው ለመተርጎም ሆነ ለማዳመጥ ለምን እንደማትሞክር በእያንዳንዱ ቪዲዮ ላይ አንድ ምክንያት እጠቅሳለሁ። በመላው ዓለም የሚገኙ የአማርኛ ቋንቋ የሚናገሩትን ድንቅ ሰዎች ሁሉ ማመስገን እፈልጋለሁ። በዚህ ቻናል ውስጥ ያሉትን ቪዲዮዎች ስለተመለከቱ በጣም እናመሰግናለን። ጥናቶችን በተለያዩ ቋንቋዎች ስለምናዘጋጅ በዚያ አገር ቋንቋ የመጽሐፍ ቅዱስ ትርጉም ልንጠቀም እንችላለን። ከመረትክ በእነዚህ ጥናቶች ውስጥ ያሉትን ጥቅሶች ለማነሳሰር የመረጥከውን ትርጉም በራስ ቋንቋ ተጠቀም። ስለ እግዚአብሔርና ስለ መጽሐፍ ቅዱስ ውስብስብ ነገሮች የበለጠ ለማወቅ የሚፈልግ ማንኛውም ሰው ወደ እንግሊዝኛ የተተረጎሙት የዕብራይስጥና የአረማይክ ቅጂዎች እና ጥቂት ቋንቋዎች እንዲማርና እንዲያነብ አበረታታለሁ። ከዕብራይስጥ እና ከአረማይክ የእጅ ጽሑፎች በእንግሊዝኛ እና በሌሎች ጥቂት ቋንቋዎች የተተረጎሙትን የሚጠቀሙባቸው ብዙ አስተማሪዎች እና ምሁራን አሉ። ስለ መጽሐፍ ቅዱስ ስለምታነቡት ወይም የምታጠኙን ጥልቅ ትርጉም እና ግንዛቤ ለማግኘት ብዙዎችን እነዚህን አስተማሪዎች እና ምሁራን በዩቲዩብ እና በሌሎች ቦታዎች ልታገኛቸው ትችላለ። በሌሎች ቋንቋዎች ቪዲዮዎችን ስንሰራ ምንም እንኳን እነዚያ ትርጉሞች ከግሪክ እና ከላቲን ቅጂዎች ሊሆኑ ቢችሉም በዚያ አገር ቋንቋ ትርጉም መጠቀም እንዳለብን ያሳዝናል። እንዲሁም ከግሪክና ከላቲን የተተረጎሙት ትርጉሞች አንዳንድ ጊዜ በጣም አሳሳችና በዕብራይስጥ እና በአረማይክ ያለውን የመጀመሪያ ትርጉም ሙሉ በሙሉ የሚያበላሹ መሆናቸውን ላስጠነቅህ እፈልጋለሁ። በዕብራይስጥ እና በአረማይክ ከተጻፉት የመጀመሪያ ቅጂዎች ከትርጉሞች እንድትማሩ አበረታታችኋለሁ እና ብዙ የሚያሳስብሁት ነገሮች በጥልቅ እይታ ሊታዩ ይችላሉ። በዕብራይስጥ ቃላቶቹ በአውደ ጽሑፉ ላይ በመመስረት ብዙ ትርጉሞች ሊኖራቸው ይችላል። በአረማይክ ቃላቶቹ እስከ ሰባት የሚደርሱ ትርጉሞች ሊኖራቸው ይችላል። ጥልቅ ግንዛቤ ግሪክና ላቲን አይሆኑም። ስፍር ቁጥር በሌላቸው አጋጣሚዎች የግሪክና የላቲን ትርጉሞች በዕብራይስጥ እና በአረማይክ የተጻፉትን የመጀመሪያ ቅጂዎች ላይ ትልቅ ጥፋት አድርገዋል። የእኔ ጥያቄ ነው ኢየሱስ ክርስቶስ የተናገረውና ደቀ መዛሙርቱን ያስተምርበት ስለነበር ከግሪክና ከላቲን ይልቅ በዕብራይስጥ እና በአረማይክ የበለጠ ፍላጎት ሊኖርህ አይገባም? በኢየሱስ ክርስቶስ ካመኑ ባኮን ሰብስክራይብ ያድርጉ እና ቪዲዮዎቹን ላይክ በማድረግ ለዚህ ቻናል ድጋፍ ያሳዩ። ኢየሱስ ክርስቶስ እንዴት እንዳዳነና ህይወትን እንደለወጠ የሚገልጽ አጭር ምስክርነት በአስተያየቶች ላይ ለመለጠፍ ይህንን ቻናል ይጠቀሙ። ምስክርነቴ ያነበበው ሌላ ሰው ይባርካል፣ እመነው። በእግዚአብሔር ቃል እንድታድግ የእግዚአብሔርን ቃል እናካፍላቸዋለን። በተመሳሳይ ጊዜ የእግዚአብሔርን ቃል የሚቃረኑ ትምህርቶችን አስጠነቃቸዋለሁ። ስለ ግለሰቦች፣ ቡድኖች ወይም እምነቶች እናስተምርሃለን ከእግዚአብሔር ቃል ጋር ይቃረናሉ ብለን እናምናለን። የምንኖረው በታላቅ የማታለል ጊዜ ውስጥ ነው። ስለዚህ መሠረታችን የእግዚአብሔር ቃል እንዲሆንና በመንፈስ ቅዱስ መመራት ኢየሱስ ክርስቶስ እንድንሆን የሚፈልገው ደቀ መዛሙርት እንድንሆን አስፈላጊ ነው። ከመጀመሪያው መቶ ዘመን አት ሰዎች የራእይ መጽሐፍን ውስብስብነት ሁሉ ለመተርጎም ሞክረዋል። ሁሉንም የራእይን መጽሐፍ ውስብስብነት ለመተርጎም የሞከሩ ያለፈውን፣ የአሁንና የወደፊቱን ለመሰየም በጣም ብዙ ግለሰቦች አሉ። እስከ ዛሬ ድረስ የምትወደው ፓስተር፣ ወንጌላዊ፣ ነቢይ ተብዬው፣ ሐዋርያ ተብዬው፣ የምትወደው የመጽሐፍ ቅዱስ ትምህርት ቤት መምህር፣ የምትወደው የመጽሐፍ ቅዱስ ምሁር፣ የምትወደው የሃይማኖት ምሁር፣ የምትወደው ዩቲዩብር የምትወደው የሃይማኖት መሪ እና ሌላ ማንኛውም ግለሰብ ሊሆን ይችላል። የራእይን መጽሐፍ ውስብስብነት ለመተርጎም ከሞከሩት አንዱ ነው። በመጽሐፍ ቅዱስ የተጻፈውን የማያምኑ አማኞች እንኳን የራእይን መጽሐፍ ውስብስብነት ለመተርጎም ሞኝነት ሞክረዋል። በእግዚአብሔር መንፈስ ቅዱስ እምነት ሰዎች የሠሩትንና የሚፈጽሙትን ትልቅ ስህተት ያለፈ፣ አሁን ወይም ወደፊትም ቢሆን መቃወም አለብኝ። በብዙ የዚህ ተከታይ ቪዲዮዎች ላይ እንደምታዩት በጣም አሳሳቢ ችግር ነው። ሰዎች የራእይን መጽሐፍ ውስብስብነት መተርጎም መቻላቸው በጣም ትልቅ ስህተት ሆኖ ሳለ ለረጅም ጊዜ ያምኑ ነበር። መጽሐፍ ቅዱስና በተለይም የራእይ መጽሐፍ የራእይ መጽሐፍ ውስብስብነት መተርጎም ጥሩ ነው ከሚለው የተሳሳተ እምነት ላይ ብዙ ምክንያቶችን ይሰጡናል። ይህ ታላቅ ስህተት በዚህ ተከታይ ቪዲዮዎች ውስጥ የሚብራሩትን ታላቅ መዘዝ ያመጣል። በምንም መንገድ የራእይን መጽሐፍ አታነብም እያልኩ አይደለም። በተጨማሪም በራእይ መጽሐፍ የተጻፈውን ለሌላ ሰው እንዲያይ ወይም እንዲሰማው ለሌላው እንዳትካፈሉ እያልኩ አይደለም። የራእይ መጽሐፍን በማንበብ ወይም በመስማት መካከል ትልቅ ልዩነት አለ፣ ወይም በራእይ መጽሐፍ ላይ የተጻፈው ይህን ነው በመናገር መካከል ትልቅ ልዩነት አለ። ይህን ቢያደርግ ጥሩ ነው ለአንተም ሆነ ለማንም ብታደርጉት ጥሩ ያልሆነው ነገር ለመረዳት እጅግ በጣም የተወሳሰበውን ነገር ትርጓሜ መስጠት ነው እና አንተ እንደ ግለሰብ አሁን ያ በራእይ መጽሐፍ ውስጥ ያለው ውስብስብነት ምን እንደሆነ ትርጉሙን እየሰጠ ነው። ለዛሬው ጥናት ከብዙ ምክንያቶች አንዱን እንወያይ። ለዛሬ ትኩረት የማደርግበት ምክንያት በሚከተለው ጥቅስ ላይ ይገኛል። ራእይ አንድ ከቁጥር አንድ እስከ ሁለት መጽሐፍ ቅዱስ በአማርኛ አንድ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ሁለት እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። የራእይ መጽሐፍ ራሱ የእግዚአብሔር ምስክር ሆኖ በግልጽ ተጽፏል። ስለ ኢየሱስ ክርስቶስ እና ስለ ኢየሱስ ምስክርነት ነው። ስለዚህ እግዚአብሔር ራሱ የተናገረውን የራሰ ትርጉም ስትሰጥ ሊያጋጥም የሚችለውን ችግር ወዲያውኑ ታያለ። አንዳንድ ጠቃሚ ጥያቄዎችን ልጠይቅ? በራእይ መጽሐፍ ውስጥ እግዚአብሔር የእርሱን አስተያየት ወይም ትርጓሜ ይጠይቃል። በተጨማሪም እግዚአብሔር የራእይን መጽሐፍ የማንም አስተያየት ወይም ትርጓሜ የሚፈልገው ወይም የሚጠይቀው የት ነው? አንዱ ትልቁ አደጋ እርሶ ወይም ሌላ ሰው የራዕይን መጽሐፍ ውስብስብ ነገሮች ለመተርጎም መሞከር የሆነ ጊዜ ስህተት መስራቱ ነው። የሰው ልጅ የዚህን ውስብስብነት ትርጉም በተወሰነ ደረጃ እግዚአብሔር የሚናገረውን ትክክለኛ ትርጉም ወይም እውነት ይቃረናል። የራዕይ መጽሐፍ የመጽሐፍ ቅዱስ ትንቢታዊ መጽሐፍ መሆኑን አስታውስ። ሌላ ቪዲዮ የምሰራበት ሌላ ምክንያት ነው። ሊገነዘቡት የሚገባው ዋናው ነገር እርሱ ወይም ማንኛውም ሰው በቀላሉ ሐሰተኛ ነቢይ መሆን ይችላሉ። እግዚአብሔር ያልተናገረውን የሚናገር በሚከተለው አንቀጽ እንደተጻፈው ሐሰተኛ ነቢይ ነው። ሕዝቅኤል 22 ቁጥር 28 መጽሐፍ ቅዱስ በአማርኛ። 28 እግዚአብሔርም ሳይናገር ነቢያቶችዋ፣ ጌታ እግዚአብሔር እንዲህ ይላል እያሉ ከንቱን ራእይ በማየት የሐሰትንም መዋርት ለነርሱ በማሟረት ያለ ገለባ በጭቃ ይመርጓቸዋል። ዘዳግም 18 ከቁጥር 20 እስከ 22 መጽሐፍ ቅዱስ በአማርኛ ሃያ ነገር ግን ይናገር ዘንድ ያላዘዝሁትን በስሜ በድፍረት የሚናገር ወይም በሌላ ማልክት ስም የሚናገር ነቢይ እርሱ ይገደል። ሃያ አንድ በልብህም እግዚአብሔር ያልተናገውን ቃልናውቅ ዘንድ እንዴት ይቻለናል ብትል ሀያ ሁለት ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረቱ ተናግሮታል፣ እርሱን አትፍራው። ከሕዝቅኤል 13 ከቁጥር 6 እስከ 8 መጽሐፍ ቅዱስ በአማርኛ ስድስት እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ሰዎች ከንቱ ነገርና ውሸተኛ ሟርትን አይተዋል፣ ቃሉም ይጠና ዘንድ ተስፋ አስደርገዋል። ሰባት እኔም ሳልናገር እግዚአብሔር እንዲህ ብሏል ስትሉ ከንቱ ራእይን ያያችሁ ውሸተኛንም ሟርቴ ተናገራችሁ አይደላችሁም? ስምንት ስለዚህ ጌታ እግዚአብሔር እንዲህ ይላል ከንቱ ነገርን ስለ ተናገራችሁ ውሸተኛ ሸተኛ ራእይንም ስላያችሁ፣ ስለዚህ እነሆኔ በእናንተ ላይ ነኝ፣ ይላል ጌታ እግዚአብሔር። እርሱ ወይም ማንም ሰው እግዚአብሔር ያልተናገረውን ነገር ከተናገሩ ያ ሰው ሐሰተኛ ነቢይ መሆኑን አሁን እንደ ተረዱት ተስፋ አድርጋለሁ። የኔ ጥያቄ በራእይ መጽሐፍ ውስጥ ያለውን ውስብስብነት ለሚያስቡ ወይም ለተረጎሙት ሁሉ አንተ ሐሰተኛ ነቢይ እንደሆነ እግዚአብሔር ያልተናገረውን ነገር ከተናገርክ እና ይባስ ብለህ እግዚአብሔር በአንተ ላይ ነው ብለህ አትፈራም? እግዚአብሔርን አትፈራም? ቀደም ሲል እንደተጠቀሰው የራእይ መጽሐፍ የእግዚአብሔር ራሱ የኢየሱስ ክርስቶስ ምስክር ነው። የኢየሱስ ክርስቶስ ደቀ መዝሙር ለመሆን ከፈለግህ ማወቅ ያለብህ በጣም አስፈላጊው ነገር ኢየሱስ ክርስቶስ ራሱ አምላክ ስለመሆን የተናገረውን ማወቅ እንዳለብህ ነው። በእግዚአብሔር ቃል ውስጥ በግልጽ ተጽፏል። ነገር ግን ሰዎች ሐሳባቸው ከኢየሱስ ክርስቶስ በቀጥታ ከተጻፉት ቃላት የበለጠ አስፈላጊ እንደሆነ አድርገው ያስባሉ። ኢየሱስ ክርስቶስ የተናገረውን እንስማ። ኢየሱስ ክርስቶስ ከተናገራቸው በርካታ የመጽሐፍ ቅዱስ ጥቅሶች መካከል አራቱ የሚከተሉት ናቸው። የዮሐንስ ራእይ 21 ቁጥር 6 ከአራማይክ መጽሐፍ ቅዱስ በቀላል እንግሊዝኛ እርሱም እንዲህ አለኝ፣ ተፈጽመዋል። እኔ አላት ነኝና ኔታው ነኝ ምንጭና ፍጻሜው ከህይወት ውሃ ምንጭ ለተጠማለ ክፍያ ያሰጣሉ። ራእይ 21 ከቁጥር 7 እስከ 8 መጽሐፍ ቅዱስ በአማርኛ ሰባት ድል የሚነሳ ይህን ይወርሳል፣ አምላክም ሆነዋለሁ እርሱም ልጅ ይሆነኛል። ስምንት ዳሩ ግን የሚፈሩና የማያምኑ የእርሳንም የነፍሰ ገዳዮችን የሴሰኛዎችም የአስማተኛዎችን ጣዖትንም የሚያመልኩ የሐሰተኛዎችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባሕር ነው። ይኸውም ሁለተኛው ሞት ነው። የዮሐንስ ወንጌል 6 ቁጥር 35 ከአራማይክ መጽሐፍ ቅዱስ በቀላል እንግሊዝኛ 35 ኢየሱስም እንዲህ አላቸው፣ እኔ ሕያው አምላክ ነኝ፣ የሕይወት እንጀራ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚታመን ለዘላለም አይጠማም። ዮሐንስ 14 ቁጥር 6 ከአራማይክ መጽሐፍ ቅዱስ በቀላል እንግሊዝኛ። ስድስት ኢየሱስን ጽኔ ሕያ አምላክ ነኝ መንገድና እውነትና ሕይወት በእኔ ብቻ በቀር ወደ አባቴ የሚመጣ የለም። ይህ ለብዙዎች ማስጠንቀቂያ እንደሚሆን ለምን እንደገለጽኩ አሁን እንደተረዱት ተስፋ አደርጋለሁ። ጥያቄ፣ የራእይን መጽሐፍ ውስብነት ለመተርጎም ራስህን ከሰጠ ከእነዚህ ሰዎች መካከል አንዱ ነ በአንድ ወቅት የትርጓሜን ትርጉም እንደምትሳሳት እና ሐሰተኛ ነቢ እንደምትሆን እና እግዚአብሔር ራሱ ያልተናገረውን እንደተናገረ ተስፋ አድርጋለሁ። የራእይ መጽሐፍን ውስብስብነት ለመተርጎም ራሳቸውን ከወሰዱ ሰዎች ለሚሰሙት ወይም ለሚማሩት ሰዎች መናገር እፈልጋለሁ። ከጊዜ በኋላ ሐሰተኛ ነቢይ እንደሆነ ወይም እንደሚሆን ከአንድ ሰው እየተማርክ ሊሆን ይችላል ብለህ አታስብም? እግዚአብሔር የትኛውንም ሐሰተኛ ነቢይ እንዳንሰማ በግልጽ አዞናል። ይህ የተጻፈው ኤርምያስ 23 ቁጥር 16 መጽሐፍ ቅዱስ በአማርኛ 16። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትሰሙ። ከንቱነትን ያስተምሯቸዋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። እግዚአብሔር አንተንና ቤተሰብህንና ጓደኞችህን ይባር